ሁሉም ስራዎችን ወድጃቸውን ጃቸው እየሰራዋቸው አንዱን ከአንዱ አበላልጬ ይሄ ከዚህ የተሻለ ነው ይሄ ከዚህ ብያለሁ። ለኔ አሪፍ ነው የምለውን ነው ያቀረብኩት። በአልበም ደረጃ እስካሁን ያሉኝ አልበሞች አራት ናቸው። የመጀመሪያው አልበሜ እንደነገርኩ መማሪያ ነው ብያለሁ። ሰዎች ብዙ ጊዜ ከስህተታቸው ተምሮ ወደ አንድ ነገር ላይ የሚደርሱት እና የመጀመሪያው አልበሜ ጥሩ ነገሮችን አሳይቶኛል። ለቀጣይ አልበሜ ጠንክሬ እንዲሰራ መሰረት ሆኖኛል። ፕላስ ደግሞ ትላንትና የነበረው አስተሳሰብህና ከፍ እያልክ ስትመጣ ያለው የሙዚቃ እውቀት ልምድህም ይለያያል። በዚህ በዚህ አጋጣሚ ው መናገር የምፈልገው ሁሉንም አልበሞች ሚ ወዳቸዋለን። ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ ያልኩኝ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በሀገራችን የሙዚቃው ኢንዱስትሪ በርካታ ሙዚቃዎችን በመስራት ለአድማች ተመልካች ማድረስ የቻለውን እንዲሁም ደግሞ ገና በለጋ እድሜው የብስክሌት ስፖርትን እጅግ በጣም ሲወድ የነበረውን ታምራት ደስታን የህይወት መንገድ ላስቃኛችሁ ወደድኩም አብራችሁን ቆዩም። ታምራት ደስታ የኢትዮጵያ ታዋቂ ዘፋኝ ሲሆን ብዙ ዘመናዊ ሙዚቃ ስራዎችን በማቅረብ ይታወቃል። በደቡብ ክልል ሀዋሳ ጥቁር ውሃ ተብሎ በሚጠራው አካባቢ ከእናቱ ከወይዘሮ በላይ ነሽ ያደረጉና ከአባቱ አቶ ደስታ መኮንን በ1971 ዓ ም እንደተወለደ ይነገራል። ገና በ39 ዓመቱ በሞት የተለይን ታምራት ደስታ በርካታ የሙዚቃ ስራዎችን ለአድማጭ ተመልካችም ማድረስ ችሏል። በህይወት ዘመኑ አራት አልበሞችን ማለትም ከአንቺ አይበልጥም፣ አንለያይም፣ ከዛ ሰፈርና ሌላ አንድ አልበም በመስራት ለአድማጭ ተመልካችም በማድረስ ድንቅ አድናቆትን ማትረፍ የቻለ ወጣት አርቲስት ነበር። ለተለያዩ አንጋፋ የሀገራችን ሙዚቀኞች የሙዚቃ ግጥሞችን በመድረስ መስጠትም ችሏል። ለአብነት ያህል ለአንጋፋ ሙዚቀኛ ጎሳዬ ተስፋዬ፣ ሄለን ብርሄ እንዲሁም ለሌሎች ከያንያን ግጥምና ዜማን የሰጣቸው ሙዚቀኞች ነበሩ። ታምራት ደስታ ባለትዳርና የአምስት ልጆች አባት እንደነበርም ይነገራል። የሙዚቃ ስራዎቹ በሀገር ውስጥና በሀገር ውጭ በመዘዋወር ለአድማጭ ተመልካች ሲያቀርብም እንደነበር ይነገራል። በተለይ የፍቅር ሙዚቃዎቹ በፍቅራችን ጊዜ ባንድ ላይ ላፍታ እንኳን ሳንላይ ሳንለያኝ ሰሌና ዋል ሀገራይ ፍቅረይ ዳግም ሳገኝ ከልብሽ ገባኝ መውደድሽ አድማሱን አልፎ በመንፈስ ይድረስሽ የልቤ ሰላምታ ሰው ኑሮች እንደሌለ።

አልወደድ፣ በሷ በሉኝ፣ ፍርድ አላውቅም፣ እኔ ጎጃም ማዶ ለጀግናው በላይ ዘለቀ የዘፈነው ዘፈን እንዲሁም ለአዲስ ዓመት እስቲ አምጡልኝ ምርቱን ለአዲሱ ዘመን ብሎ የዘፈናቸው ስራዎቹ ሁሌም ተወዳጅ እያደርጉታል። ለሚኖርበት አካባቢም ደግሞ እማያ የድረስን ለመወደሽ የሐዋሳዋ ፍቅሬ እያለም የተጫወተበት ሙዚቃ አንዱ ነበር። ባለቤቱ እንዴት ትላለች? ከሱ ጋር የተዋወቅኩት ክለብ እየሰራ ባለበት ወቅት ነበር። ሙዚቀኛ እንደሆነ በጊዜው አላውቅም። በደንብ ካወቅኩት በኋላ ነው ዘፋኝ መሆኑን እየነገረኝ እኔም ውጪ ነበርኩኝ የምኖረው ትላለችም። የሙያ አጋሩ ሙዚቀኛ ጎሳዬ ተስፋዬ የዛሬ 14 ዓመት በፊት ፋልኮም ክለብ አብረን እንሰራ ነበር። ያኔ ነበር የተዋወቅነው። እጅግ ከመወዳቸው እና ከማክብራቸው ጓደኞቼ አንዱ ነበር ሲልም ገልጿል። ሌላኛዋ የሙዚቃው አጋሯ ሄለን ብርሄ አብረን ጅቡቲ ለስራ ሄደን ረጅም ጊዜ አብረን ሰርተናል ትላለች። ከተመለስን በኋላም የኔ ፍቅር የተሰኘውን ግጥም ሰጠኝና፣ ጥሩ ጊዜ ነበር እያሳለፍ ነው ስትልም ለታምራት ያላትን አድናቆት መግለጽ ችላለችም። ታምራት ደስታ ለልጆች ምርጥ አባትና ሩህሩህ የሚወደድ ባህሪ እንደነበረውም ጓደኞቹ ይመሰክራሉ። ከያኒው አርቲስት ታምራት ደስታ የብስክሌት ስፖርት አድናቂ እንደነበርም በአንድ ቀለም መጠይቅ ተናግሮ እንደነበር ይዘነጋም። አርቲስቱን ካጣነው ሰባት ዓመት ሞልተናል። ሚያዚያ 2010 ዓ.ም የቅብር የቀብር ስነስርዓቱም በቅድስ ሥላሴ ካቴድራል መፈጸሙ ይዘነጋም የአባቱን ፈለቅ በመከተል በርካታ ሙዚቃዎችን እየሰራ የሚገኘው ዳግም ታምራትም የአባቱን እግር በመከተል ሙዚቃዎችን እየሰራ ይገኛል። ሆኖም ታምራት ደስታ የሰራቸው ስራዎች ሁሌም በልባችን ሲነገሩና ሲወደሱ ይኖራሉ። ነው። መጀመሪያ ትኩረት የማደርገው ዜማው አሪፍ ከሆነ ግጥሙ ተወሰነ ፐርሰንት ከተገናኘ ከዜማው ማማር ጋር ግጥሙ ጥሩ ግጥም ከሆነ አሪፍ ዘፈን መሆን ይችላል። በአንድ ወቅት አንጋፋው በጣም ይልማ ያገባል ከተናገረው በጣም ደስ የሚለኝ ነገር ማለት ነው። እና ምን አለ ከግጥም እና ከዜማ የቱ ይበልጣል ተብሎ ተጠየቀ። ሲማ አለ እሱ ገጣሚ ነው ዜማ ይበልጣል አለ ምንድን ነው እሱ በማይረባ ዜማ ውስጥ የባከቡት ግጥሞቼ ያሳዝኑኛል በሚረባ ዜማ ውስጥ ግን የማይረባ ገጠመ ይደመጣል አለ